ሶ አንዳንዱ በእርግጥ እርስ በርስ ክላሽ የሚያደርግ ነገር ነው። ሆኖም ግን የትኛው ኤክስተርናል ፋክተሮች አቮይድ መደረግ አለባቸው የሚል ፖይንት ለማንሳት ነው። አምስተኛው ሳምንት ጨዋታዎች ነገ ይጀመራሉ። ወልዋሎ ዓዲግራት ዩኒቨርሲቲ ከሽሬ እንዳስላሴ፣ አዲ ወሳና ከመቀለ ሰባ እንደርታ፣ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ሲዳማ ቡና ከባህር ዳር ነገና ከነገ ወዲያ የሚደረጉ ጨዋታዎች ናቸው። ቅዱስ ጊዮርጊስም ለ17ኛው ሳምንት ላይ ነው ወላይታ ዲቻን ሁለት ለዜሮ ካሸነፈ በኋላ ድል ና ሶስት ነጥብ በአሰልጣኝ ፋሲል ተካልኝ ላይም እየሰረጸ አይገኝም። እና 17ኛው ሳምንት ላይ ሁለት ለባዶ ነው ያሸነፈው። ከዛ በኋላ ያደረጉትን ጨዋታ ጨዋታዎች በመሀል ለጎንደር ዩኒቨርሲቲ በተደረገው ጨዋታ ላይ ፋሲል ከነማን በወዳጅነት ጨዋታ አሸነፈ እንጂ ቅዱስ ጨዋታ ነጥብ ማግኘት አልቻለም አልቻለም አልቻለም። ና ኢትዮጵያ ንግድ ባንክ ደግሞ ሌላ የከተማ ተቀናቃኝ ነው። እዚህኛው ሳምንት ከሚደረጉ ጨዋታዎች መካከል ኢትዮጵያ ንግድ ባንክ ቅዱስ ጊዮርጊስ ፋሲል ከነማ ከኢትዮጵያ ቡና የሚያደርጓቸው ጨዋታዎች ይጠብቃሉ። ባለን ቀሪ ሰዓት ወደ ውጭ የሚሆን ሀሳቦችና ድርስ ወለሶር ትናንት በአረቤ ለብዚክ ሶስት ለሎት ሸንፈዋል። ዩድኒዜ በኤስሚላን አራት ለባዶ ሌንስ በሪምስ ሁለት ለባሮ ተረድተዋል። ዛሬ የሚጠበቁ ጨዋታዎች አሉ። እንግሊዝ ፕሪምየር ሊግ የሰላሳ ሁለተኛ ሳምንት ጨዋታዎች ይቀጥላሉ። ሲቲ ከክርስቲያል ፓላስ ኢታር ላይ ስምንት ሳቅ ሰላሳ ብራይተን ሆቭ አልቢዮን በአሜክስ ከላይስተር ሲቲ ጋር፣ ኖቲንጋም በሲቲ ግራውንድ ከኤቨርተን፣ ሳውዛምተን በሴንት ሜሪካ ስቶን ቪላ 11 ሳ ላይ የሚደረጉ ጨዋታዎች ሲሆን በኤምሬትስ አርሰናል ከብራይንትፎርድ የሚያደርጉት ጨዋታ ምሽት አንድ ሳት ተኩል ላይ ይከናወናል። ሞንዛ ከቬንዛ ኢንተር፣ ካግላሪ፣ ጁቬንቱስ ከሊቼ ከ አስር ሰዓት ጀምሮ እስከ ምሽት አራት ሶስት ከ አርባ አምስት ጀምሮ የሚደረጉ ጨዋታዎች ይሆናሉ። ስፔላ ሊጋ ላይ ተጠባቂ ጨዋታዎች አሉ። ሌጋኔስ ከባርሴሎና ዛሬ አራት ሰዓት የሚደረግ ጨዋታ ነው። የቻምፒንስ ሊግ ጨዋታ አለበት ባርሴሎና። በእርግጥ ኦልሬዲ የጨረሰው ጨዋታ ነው ከዶርትመንድ ጋር አራት ዜሮ ማሸነፉ ይታወሳል። ሪያል ማድሪድ ነገ ደግሞ ከአላቬስ ጋር ሌላው ከሜዳ ውጭ የሚያደርገው ጨዋታ ነው። ማይክል አርቴታ ዛሬ የተጫዋቾቹን እረፍት ይሰጣል ብዬ አስባለሁ። ከኤቨርተኑ ጨዋታ እረፍት ይሰጣል ብዬ አስባለሁ። በጣም የተነገረው ዜና ምንድን ነው ብዬ ማስበው ትንሽ ፈገግ ያደረገኝም እኔ የሞቲቬዥናል ወይም አነቃቂ የሆኑ ቪዲዮዎችን ለተጫዋቾቻቸው ለማሳየት ካርሎ አንቸሎቲ ቪዲዮዎችን እያሰናዱ እንደሆነ ሰምተናል። ትናንትና ለአርሰናሉ ጨዋታ ማለት ነው። ሌላ ኃላፊነት ደግሞ ሌላ የስፔን ላሊጋ ፉክክር ደግሞ ይጠብቃቸዋል እና ይሄኛውም የአላቤሱ ጨዋታ በቀላሉ ያዩታል ብዬ አልመለከትም። ሁለትዮሽ ሶስትዮሽ ዋንጫ ነው ነገ እንግዲህ የአላቤሱ ጨዋታ ቀላል አይደለም። አርሰናል ምንም ግፊት ውስጥ ያለ ቡድን አይደለም። ሁለተኛም ሆኖ ሶስተኛ ሆኖ ሊጨርስ ይችላል በእንግሊዝ ፕሪሚየር ሊግ በነገራችን ላይ ኦልሬዲ የፕሪሚየር ሊጉ እድል ወደ ሊቨርፑል ያደላ ስለሆነ ኦልሞስት ዘጠና በመቶ ወደዛ አጋድሏል ብሎ ማመን ይቻላል። በአንጻሩ በኤፍ ኤ ካፕም ከውድድር ውጪ ነው አርሰናል። ምንም አይነት የዋንጫ እንትኑ፣ ስለዚህ ጫና ውስጥ ሆኖ የሚጫወት ቡድን አይደለም። የኤቨርተኑ ጨዋታም ምናልባት ባለፈው ሳምንት እንደነበር ወደ አምስት ስድስት የሚጠጉ ቋሚ ተጫዋቾቻቸውን አሳልፈው እንደተጫወቱት የኤቨርተኑ ጨዋታ ላይ አሰልጣኝ ማይክል አርቴታ ለዝኛው ጨዋታም ተመሳሳይ ሂደቶችን ሊከተሉ ይችላል ተብሎ ነው የሚገመተው ትኩረቱና ትልቁ ነገር ቀጣይ በሳምንቱ አጋማሽ ላይ የሚደረገው የቻምፒንስ ሊግ ጨዋታ ረቡ የሚደረገው ጨዋታ ስለሆነ ማለት ነው። ሳላ ፈርሟል። ፊልም ሁለት ዓመት እንግዲህ ሳላ በቀጣይ ሁለት ዓመት ከሊቨርፑል ጋር ሊያሳካ የሚችላቸው በእርግጥ ያለፉት አራት ጨዋታዎች ለሳላ ጥሩ አይደሉም። ጎልም ማስቆጠር አልቻለም። አሲስትም ማድረግ አልቻለም። ግን አጠቃላይ ሳላ ሁለት ዓመት ኤክስቴንድ ማድረጉን ተከትሎ እንግሊዝ ፕሪሚየር ሊግ ሪከርዶችን ሊሰብር ይችላል ተጠቅሷል። ለምሳሌ ሳላ ጎልና አሲስት ብለን ደምረን ስንይዘው ጎልና አሲስት 270 ላይ ተቀምጠዋል። 294 ጨዋታዎች አድርገዋል። ጎልና አሲስት ከሆነ ማለት ነው 632 ጨዋታ ካደረገው ጊግስ ጋር እኩል ሊሆን አንድ ወይ አንድ ጎል ወይ አንድ አሲስት ነው የቀረው። ከላምፓርድ ጋር የዘጠኝ ቁጥር ልዩነት ነው። ላምፓርድ 279 ጎልና ሲስት አለው። ዌይን ሩኒ 311 ጎልና ሲስት አለው። አለን ሺረር 324 ጎልና ሲስት አለው። እንግዲህ በ294 ጨዋታዎች ሳላ 27 ጎልና ሲስት እንዳለው ሁለቱ ሲደመሩ ማለት ነው እንዳለው ተመላክቷል። በጣም የገረመኝ መረጃ ሳላህን ሊቨርፑል ካስፈረመው በኋላ በ2017 ዓመተ ምህረት በፕሪሚየር ሊጉ ሳላ ለሊቨርፑል ግልጋሎት መስጠት ከጀመረ በኋላ እንደ ሳላ ጎል ያስቆጥር የለም መቶ ሰማኒያ ሁለት ጎል አስቆጥሯል። እንደ ሳላ ጎል ኢንቨልቭመንት ነው ተጽዕኖ ያደረገ ተጫዋች የለም ሁለት መቶ ሰባት ጎል የጎል ኢንቨልቭመንቶች ነበሩት። እንደ ሳላ አሲስት ያደረገ ተጫዋች የለም ሰባ ስድስት እንደ ሳላ ፕሌ ቻንስ ክሬት ያደረገ ተጫዋች የለም አራት መቶ ሰማኒያ አንድ እንደ ሳላ አንድ ሺ ሀያ አምስት ጊዜ ሙከራ ያደረገ ተጫዋች የለም እንደ ሳላ በተቃራኒ ፔናልቲ ቦክስ ውስጥ ሁለት ሺ አራት መቶ ሰማኒያ ዘጠኝ ኳሶችን የነካ ተጫዋች የለም። እና ሳላ ሁለት አመት መፈረሙ እኔ በጣም ትኖች ነበሩ ማለት ስጋቶች ነበሩኝ። የቨርጅል ቫንዴክ የሚወጣ ከሆነ ሳላ የሚወጣ ከሆነ ትሬንት የሚወጣ ከሆነ አርኔስ ሎት ፈተናቸው ይጀምራል ብዬ ነው። ግን ይሄው ሁለት አመት አስፈርመውታል። በቃላት ደረጃም ቨርቫል አግሪመንት ወደ ማድሪድ የሚሄድ እድሉ የሰፋ ነው። ኦርሱ ቫንዴክንም ወሩድ ጨርሷል፣ ማስፈረማቸውን አረጋግጠዋል እና ሊቨርፑል አርኔ ስሎት ቀጣይ አመት ቢያንስ ተከላካይ ዲፓርትመንታቸው ላይ መስራ የሚጠብቃቸው ያ መስመሩን በተወሰኑ መልኩ እፎይታን አግኝቷል። የተወሰነ ጥገናዎች ቢኖሩትም ይፈልጋል ና ይሄ ትልቅ ለትላንትና ከወጡ ዜናዎች መካከል የሚጠቀስ ነው። ና ያለፉትን አስር ሺህ ደቂቃዎችን ደግሞ በእንግሊዝ ፕሪሚየር ሊግ ሂስትሪ ስትመለከተው እንደ ሳላ ጎል ያስቆጥር ትቋችል መቶ ሰላሳ ሁለት ጎል ያስቆጥሯል ምናልባት ፈርናንዶ ሴሪዝ መቶ ሰላሳ አምስት እያልክ ልትቀጥል ትችላለ፣ እና በትንሽ ጨዋታ ማለት በትንሽ ጨዋታ መዝንን ማለት ነው። እነዚህ ሀሳቦችን ያነሳ ነው። የፕሪሚየር ሊግ ጨዋታዎች እንግዲህ የሚጠበቁ ናቸው። ጨዋታዎች የምትካትሉ ባክቦት እንጋብዛለን። እንግዲህ የአራዳ ስፖርት መቅለተ ቅዳሜ ይሄን ይመስላል። ማክሰኞ ስንገናኝ ሀሳቦችን እናነሳል በፕሪሚየር ሊግ ዙሪያ። መልካም እንግዲህ የተከበራችሁ አድማጮቻችን፣ እንግዲህ እንዲህ እንዲህ እያልን ከሁለት ሰዓት ጀምሮ እስከዚህ ሰዓት ድረስ ከእናንተ ጋብረን ቆይታ አድርገናል። በቀጣይ ሌሎች የአራዳ ኤፍኤም ዘጠና ስምንት ነጥብ አንድ ፕሮግራሞች ይቀጥላሉ። እልፍኝ የሬዲዮ ፕሮግራም ነው፣ ቀጣይ ስቱዲዮን ተረካቢ። እስከዚህ ሰዓት ድረስ ከእናንተ ጋር ቆይታ ያደረግነው እኔ አብርሃም ተክለ ማርያም፣ አሉላ ፍሬው እንዲሁም ደግሞ ቴክኒሻናችን ሳምራይት ሀብቱነን እዚህ ጋ ኛ እንሰነባበታለን። ከቀሪ የኤፍኤም ዘጠና ስምንት ነጥብ አንድ ፕሮግራሞች ጋር እንድትቆዩ እየጋበዝናችሁ መልካም ቀን መልካም ቀዳሚ ሰንበት እንዲሆንላችሁ እንመኛለን። መልካም ጊዜ የሆኑላችሁ። ቻው።